አሰላሙ አለይኩም ወራህመቱላሂ ወበረካቱህ ኑር ቁርአን ቤተሰቦች እንግዲህ ከጀርባ የምትመለከቱት ጫጫታው ግርግሩ ኑር ቁርአን ባንክ ደራራ ወረዳ ላይ ሲዳማ ክልል ውስጥ ቁርአን ይዞ በመምጣት እያከፋፈለ ነበረ ነገር ግን ቁርአንን ልናዳርሳቸው አልቻልንም እዚህ አካባቢ ላይ ያለው የደረሳ ብዛት አቂቃ ከጠበቅነው ነው በላይ ሆኖብናል ይዘን የመጣ ነው። ሀታ ለግማሹ መብቃት አልቻለም። ምክንያቱም እኛ እንደዚህ አልጠበቅንም ነበረ። ሲዳማ ክልል ላይ የደረሳ ብዛት በጣም ብዙ ስለሆነ ቀጣይ እንደምናሟላላቸው ኢንሻአላህ ቃል ገብተንላቸው ልንመለስ ተገደናል ማለት ነው። ገና የምንጠይቃቸው ሌሎች ወረዳዎች ነበሩ። ነገር ግን ቁርአኑ እዚሁ ጋር በማለቁ የተነሳ ወደ ቀጣዩ ወረዳዎች ልንሄድ አልቻልንም ማለት ነው። እዚሁ ጋር ልናቆም ነው ኢንሻአላህ። ስለዚህ በቀጣይ ቁርአን ሰደቃ መስጠት የምትፈልጉ በቤተሰቦቻችሁ ስም፣ በራሳችሁ ስም ሰደቀቱል ጃሪያ ማበረከት የምትፈልጉ እንደምናይቶች ለኑረ ቁርአን ባንክ ቁርአኑን ብታስረክቡ ኢንሻአላህ ኑረ ቁርአን ባንክ በአማና ተቀብሎ ቦታው ላይ ለማድረስ ዝግጁ ነው። አብራችሁን ሁኑ። እነዚህ ልጆች ቁርአን ነው የተጠሙት። ምንም አይነት ድጋፍ አልፈለጉም። ቁርአን ነው የፈልጉት የአላህን ቃል ለመቅራት ብሎ ነው ሙሳሐፉ ከጃቸው ላይ ያጡትና ለኛ ደግሞ ምናልባት ምናልባት የማኪያቶ ዋጋ የማኪያ ስለሆነ ሁላችንም ከልባችን ነይተን ከነዚህ ልጆች ጎን እንቁም እላችኋለሁ። ኢንሻአላህ ለበለጠ መረጃ ባዮ ላይ ባለው ስልክ ደውላችሁ ልታናግሩን ትችላላችሁ። ኤኒ ታይም ቢሮአችን መምጣት ከፈለጋችሁ አዲስ አበባ ፒያሳ ሶማሌ ተራ ህንጻ ስምንተኛ ፎቅ ላይ እንገኛለን። አብራችሁን ሁኑ። ኑር የቁርአን ባንክ ጉዞን ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።